ሀቢብ ጊዮርጊስ ግን ቤተ ክርስቲያንን አልከሰሰም፣ ሸክሟን ተሸከመ እንጂ። የዘመኑ ታሪካዊ ቀውስና የቤተ ክርስቲያን ፈተና። በ19ኛው መቶ ክፍለ ዘመን መገባደጃና በ20ኛው መቶ ክፍለ ዘመን በባቻ ላይ የግብፅ ኮፕቲክ ኦርቶዶክስ ቤተ ክርስቲያን በታሪኳ እጅግ ውስብስብ ከሆኑት ፈተናዎች እያስተናገደች ነበር። ቀውሱ የውጭ ጫና ብቻ ሳይሆን ከውስጥ የመነጨና የቤተ ክርስቲያኒቱን ህልውና የሚፈታተን ነበር። ይህ ድክመት በአስተዳደር መላሸቅ፣ በመልካም አስተዳደር እጦት፣ በሙስናና በአንዳንድ አገልጋዮች የስነ ምግባር ውድቀት ተገልጧል። ከዚህም በላይ የትምህርተ ሃይማኖት እውቀት በእጅጉ ተዳክሟል። የመንፈሳዊ አገልግሎት ጥራትና ስፋት በእጅጉ ቀንሶ ነበር። ብፁዕ ወቅዱስ አቡነ ሺኖዳ ሳልሳዊ የዚያን ዘመን አሳሳቢ ገጽታ ሲመሰክሩ እንዲህ በማለት ሁኔታውን ያጠቃልሉታል። በሀይኛው ክፍለ ዘመን መጀመሪያ ላይ ስብከቶች ደረቅና ህይወት አልባ ነበሩ። መንፈሳዊ ትምህርት ቤቶች ከሞላ ጎደል አልነበሩም። ድንቁርና በቤተ ክርስቲያኒቱ ውስጥ እንዲያውም በቀሳውስቱ መካከል እንኳ ሰፍሮ ነበር። ይህ ምስክርነት እንደሚያሳየው ችግሩ የገጸ ድካም ጉዳይ አልነበረም። ይልቁንም የቤተ ክርስቲያኒቱን ሐዋርያዊ ተልኮና የአደረጃጀት መሰረት ያናጋ ብዙዎችን ተስፋ ሊያስቆርጥና ለአመፅ ወይም ለመለያየት ሊዳርግ የሚችል ጥልቅ መንፈሳዊና መዋቅራዊ ቀውስ ነበር። እንዲህ ባለ ከባድ ወቅት የአንድ አማኝ ቤተ ክርስቲያናዊ ንቃተ ህሊና ታማኝነት በእጅጉ ይፈትናል። የዲያቆን ሀቢብ ጊዮርጊስ መነሳትና የመስዋዕትነት መንገድ። በዚህ መንፈሳዊ ጨለማ ውስጥ ነበር ሀቢብ ጊዮርጊስ የተባለው የብርሃን ሰው የተነሳው። እርሱ በቤተ ክርስቲያን ያደገና ዲያቆን እንደመሆኑ የችግሮቹን ስፋትና ጥልቀት ከውስጡ ሆኖ ተመልክቷል። የቤተ ክርስቲያኒቱን የአስተዳደር ድክመት፣ የአገልጋዮቿን የእውቀት ማነስና የህዝቡን መንፈሳዊ ጥማትም ተገንዝቧል። ነገር ግን እንደ ብዙዎቹ ጣቱን ለመቀሰር ለማሳጣትና ለማጣጣል የውግዘት ድምፅን ለማሰማት ወይንም በራሱ አካሄድ የቤተ ክርስቲያኒቷን አካሄድ ልከልስ ማለትን አልመረጠም። ይልቁንም በታማኝ አገልግሎትና ሸክምን በመሸከም ለችግሩ ተግባራዊ ምላሽ ሰጠ። መንገዱ የክስ ሳይሆን የመስዋዕትነት ነበር። ይህም በገላትያ ምዕራፍ ስድስት ቁጥር ሁለት ላይ ያለውን የአንዱን ሸክም አንዱ ይሸከም፣ እንዲሁም የክርስቶስን ህግ ፈጽሞ የሚለውን ሐዋርያዊ ትእዛዝ ሕያው ምስክርነት ነው። ገና ከወጣትነቱ ጀምሮ ለትምህርት በነበረው ጥልቅ ፍቅር የቤተ ክርስቲያኒቱን ቀጣይ ትውልድ የማነጽ ኃላፊነት በራሱ ላይ ጫነ። የሰንበት ትምህርት ቤቶች ንቅናቄ በመላ ሀገሪቱ በማደራጀት በሚሊዮን የሚቆጠሩ ህፃናትና ወጣቶች የኦርቶዶክሳዊ እምነታቸውን እንዲያውቁና እንዲኖሩባት መሰረትን ጣለ። በካይሮ ስነ መለኮታዊ ኮሌጅ ውስጥ በአካዳሚክ ዲንነትና በመምህርነት ሲያገለግል እውቀትና መንፈሳዊነት የተዋሃደላቸውን አገልጋዮች አፈራ። ድርጊቱ ሁሉ ይመነጭ የነበረው ቤተክርስቲያንን በአስተዳደራዊ ድክመቶቿ ውስጥ እያየ እንኳ የማይነቀነቅ የክርስቶስ አካልና የድኅነት ታቦት መሆኗን ካመነበት ጥልቅ ስነ መለኮታዊ እምነት ነበር። ለዚህም ነው ብፁዕ ቅዱስ አቡነ ሽኑዳ ሳልሳዊ የአንድን ሰው ታማኝ አገልግሎት ፍሬያማነት ሲመሰክሩ እንዲህ አሉት። የሰንበት ትምህርት ቤት ንቅናቄ ከሀቢብ ጊዮርጊስ በቀር ሌላ ፍሬ ባያፈራ ኑሮ እንኳ እርሱ ብቻ በቂ ነበር። ሶስተኛ የመዋቅር ድክመትን ከሃይማኖት ስህተት መለየት የሀቢብ ጊዮርጊስ ጥበብና ስነ መለኮታዊ ልህቀት ከሁሉ በላይ የሚገለጠው በዘመኑ የነበረውን የመዋቅር ድክመት ከቤተ ክርስቲያን ንጽህተ ሃይማኖት ጋር ባለመደብ አለቁ ነው። ቤተ ክርስቲያን በትምህርት መለኮቷ ኑፋቄን ታስተምራለች ብሎ አንድም ቀን አልከሰሰም። ስርዓቷን አላጣጣለም። ቀኖናዎቿንም የተባህሎቿን ካልከለስኩም አላለም። ችግሩ ያለው በሐዋርያት በኩል በተሰጠችው የቀናችን እምነት ላይ ሳይሆን ያችን እምነት በሚያገለግሉና በሚያስተዳደድሩ ሰዎች ላይ በሚታየው ድካም እንደሆነ በሚገባ ተረርቶ ነበር። ይህ መረዳት ቤተ ክርስቲያን መለኮታዊ ሰብአዊ ተቋሟን ከመቀበል ይመነጫል። እርሷ እንደ ክርስቶስ አካል በመለኮታዊ ተፈጥሯ ቅድስት ፍጽምትና ከስህተት የጸዳች ናት። ነገር ግን በውስጧ የሚያገለግሉት ሰዎች የሰብአዊ ድካም ተገዢዎች ናቸው። ቅዱሳን አባቶች ይህንን ልዩነት በሚገባ አስተምረዋል። ለምሳሌ ቅዱስ ዮሐንስ አፈወርቅ የክህነትን ቅድስናና የአገልጋዩን ግላዊ ድካም ሲለይ የክህነቱ ኃይል የሚመነጨው ከሰውየው ማንነት ሳይሆን ከክርስቶስ ሹመት መሆኑን ያስረዳል። ቅዱስ ቄርቆስ ቄርሎስ ዘእስክንድሪያም ንስጥሮስን የታገለው የአንጾኪያን ቤተ ክርስቲያን መዋቅር ለመናድ ሳይሆን የተሳሳተውን የሃይማኖት ትምህርት ለማረም ነበር። ስለሆነም የሀቢብ ጊዮርጊስ መፍትሔ ከቤተ ክርስቲያን ውጭ አዲስ ስርዓት መመስረት ሳይሆን በውስጧ በመሆን በትህትናና በመታዘዝ ያንን ሰባዊ ድካም መፈወስና ማንጽ ነበር። ሥራ ሁሉ የሚያሳየው ይህን ነው። በገዛ አረዳዱ የተበላሸውን ብሎ የገመተውንም የቤተ ክርስቲያንን ትምህርት ለማረም አልሞከረም። ይልቁንም ያንን ያልተበረዘ ትምህርት ለተራበ ሕዝብ ለማድረስ ራሱን አሳልፎ ሰጠ። አራተኛ፣ ትምህርቱ ለዛሬው ትውልድ የኢትዮጵያ ቤተ ክርስቲያን ወቅታዊ ተዛምዶ። ይህ ታሪክ ትምህርት በዘመናችን ላለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥልቅና አስቸኳይ መልእክት ነው። ዛሬ በርካታ ምዕመናን በአስተዳደራዊ ብልሽቶች በመንፈሳዊ አመራር ድክመትና በአንዳንድ አገልጋዮች ስነ ምግባር ጉድለት የተነሳ በብስጭትና በቅሬታ ተሞልቷል። የስሜት መነሻው ቅል ሊሆን ይችላል። ችግሩ ያለው ለዚህ ስሜት በሚሰጠው ምላሽ ላይ ነው። ብዙዎች ልክ በሐቢብ ጊዮርጊስ ዘመን እንደነበሩት ተቺዎች መላዋን ቤተክርስቲያንን ይወቅሳሉ፣ ሐዋርያዊ ትውፊቷን ይጠራጠራሉ፣ አልፎ ተርፎም በግል አስተያየቸውና ፍልስፍናቸው ያንን ትውፊት ለመተካት ይዳዳሉ። ከዚህም የከፋው በቤተክርስቲያን ውስጥ ትይዩ መዋቅሮችንና ርእዩተ ዓለሞችን ለመገንባት መሞከር ነው። ይህም አንድነቷንና ሐዋርያዊ ስርዓቷን በእጅጉ ይጎዳል። ይህ አካሄድ የቅዱስ ኢግናጢዮስ ዘአንጾኪያ ከኤጲስቆጶስ ውጭ ምንም ነገር አታድርጎ የሚለውን ሐዋርያው መመሪያም የሚጻረር ነው። ኦርቶዶክስ። አምስተኛ ኦርቶዶክሳዊው የማነጽ መንገድ ኦርቶዶክሳዊ አስተምሮ ቤተክርስቲያንን የምትረዳበትና የማነጽ አካሂዷ ግልጽ ነው። ቅዱስ ጳውሎስ በኤፌሶን 14 ቁጥር 11 እስከ 13 ላይ ክርስቶስ ራሱ ለቤተክርስቲያኑ ሐዋያትንና ነቢያትን፣ ወንጌላውያንንም፣ ረኞችንና አስተማሪዎችንም የሰጠው ቅዱሳን ፍጹማን የሆኑ ዘንድ ለክርስቶስም አካል ህንጻ እንደሆነ ያስረዳል። መዋቅርና ስርዓት የተሰጠው ለማነጽ እንጂ ለመብታትን አይደለም። የማረምና የማነጽ ሥራ እንዴት መከናወን እንዳለበትም መጽሐፍ ቅዱስ በግልጽ ያስቀምጣል። በይሁዳ መልእክት ምዕራፍ 1 ቁጥር 22 ላይ አንዳንዶችንም በምትጸልዩበት ጊዜ ምሕረት አድርጉላቸው፣ ሌሎችን ግን ከእሳት እየነጠቃችሁ በፍርሃት አድኗቸው ይላል። ይህ ቃል ችግሮችን የምንቀርብበት መንገድ በጥበብና በልዩነት መሆን እንዳለበት ያስተምራል እንጂ ሁሉም በአንድ ላይ የመውቀስ አካሄድንም አይደግፈው። ዋናው መሠረታዊ እውነት ይህ ነው። እውነተኛ ለውጥና ትንሣኤ የሚመጣው ቤተክርስቲያንን በመክሰስና በግላዊ ክለሳ አካሄድ ሳይሆን በታማኝ አገልግሎትና የጋራ ሸክምን በመሸከም ነው። ሰባተኛ፣ ሸክሙን መሸከም ወይስ ጣትን መቀሰር። ቤተክርስቲያን ዛሬ የምትፈልገው ተጨማሪ ክሶችንና በማኅበራዊ ሚዲያ ላይ የሚተቹትን አይደለም። የምትፈልገው የሀቢብ ጊዮርጊስን አይነት መንፈስ የተላበሱ ልጆችን ነው። ችግሩን ከማራገብ ይልቅ የመፍትሄው አካል የሚሆኑትን የቤተ ክርስቲያንን ሸክም በትከሻቸው ተሸክመው የክርስቶስን ሕግ የሚፈጽሙትን። ስለዚህ እያንዳንዱ የበሰለ ኦርቶዶክሳዊ አማኝ ራሱን ሊጠይቅ ይገባል። እኔ የቤተ ክርስቲያንን ሸክም አግዤ እየተሸከምኩ ነው ወይስ በቁስሏ ላይ ጣቴን እየቀሰርኩ፣ የውግዘት ድንጋይ እየወረወርኩ ነው? የዛሬው ጥሪ ልክ እንደ ሀቢብ ጊዮርጊስ ኃላፊነትን መውሰድ ነው። ይህ ደግሞ በፍቅር በዲሲፕሊን፣ በትህትናና በጌታችን በኢየሱስ ክርስቶስና እርሱ አካሉ በሆነችው ቤተክርስቲያን ላይ ባለ ጽኑ እምነት የተቀደሰ ተግባር ነው።